ወተት ፋርም ውስጥ ነው የምንገኘው። ከጠዋቱ አንድ ሰዓት ነው። በዚህ ሰዓት አሁን የምንሰራው ምንድነው? ወደ ፀሐይ የማውጣቱ ሂደት ላይ ነን። እናወጣቸዋለን። እናወጣቸዋለን እዚህ ፀሐይ ይሞቃሉ። ፀሐይ ሳይሞቁ በፊት ይሆላችሁ። አሁን አንዳንድ የቆሸሹ አሉ፣ በራሳቸው ሽንትናበት ላይ ይተኙ። እነሱ ወደ ማጠብ እንሄዳለን። እጅኛን ይዋት ይችኛ አሁን ለምን ምቾት እነሳታል ስለሆነ የግድ ማጠብ ግድ ነው። እነዚህም አሁን ቀጥታ እናጥባቸዋለን እና ሁሉም ግደሮች ናቸው። የያዙ አሉ፣ ያልያዙ አሉ። እነዚህ ሁሉም ግደሮች ናቸው። በተለይ በተለይ ግደር እንዲህ መወፈር የለባትም። ስለዚህ አሁን ቀጥታ ወደ ማጠብ ነው። ይኸውላችሁ እችኛው እንደ እንደተበላሸቻያችሁ ስለዚህ አሁን ቀጥታ ወደ ማጠቡ ነው የምንሄደው። ከዚህ ሲጨርስ የሚደልቡ በሬዎችን ያሳያችኋለሁ። እነዚህ የወተት ላቦች ናቸው፣ እየታለቡ ያሉ አሉ። ለምሳሌ እኛ እየታለበች ነው። እነዚህ እየታለቡ ያሉት ናቸው። እነዚህ ግደሮች ናቸው። ስለዚህ አሁን ከውስጥ ገና ይመጣሉ፣ ከዛኝ ከዚህኛው ቤት አሁን በዚህ የጠዋት ፀሐይን የጠዋት ብራም ማግኘት አለባቸው ስለሆነ ቀጥታ ወደ ፀሐይ እናወጣቸዋለን። ወደ ፀሐይ የምናወጣው የደም ዝውውራቸው ወደ ሁሉም የሰውነታቸው ክፍል እንዲዳረስ ያገለግለናል። ከብቶችም ደግሞ መናፈስ ይሆናል። ሶ ባደሩበት የሚውሉ ከሆነ ምናልባት የምንፈልገው ምርት እንደ ልብ ላናገኝ እንችላለን። ስለሆነ ወደ ፀሐይ ማውጣት ግድ ነው። ካወጣን በኋላ በሳምንት አንድ እናጥባቸዋለን። ይኸውላችሁ ቱቦ አዘጋጅተናል። በሳምንት አንድ ጊዜ ማጠብ ግድ ነው። እንደዚህ ይኸውልህ ቁመታችሁ ነው። አያችሁ፣ የወተት ላም ስትገዙ ቁመታቸውን እንዲህ በጣም ቁመት ያላቸው መግዛት ያለባችሁ እንደዚህ ማለት ነው። እነዛ አሁን እየወጡ ያሉት ደግሞ የሚታለቡ ናቸው። ሶ አዳራቸው ቤት ውስጥ ነው። እዚህ ጋር እስከ አምስት ሰዓት ይቆያሉ። ምናልባት ቤታቸውን እጄ ላሳያችሁ እነሱ የሚያድሩበትን አያችሁ፣ እነዚህ ቤቶችን። ስለዚህ አሁን ማጠብ ነው ስራችን፣ ማጠብ ስለሆነ ከታ ማጠብ ነው። እየወጡ ነው አንድ ጊዜ ግን ቆርጦ ከወጡ ቤት ውስጥ ታስሮ ስላደረ እችኛውን እያታውን እችኛውን ምን ያህል እንደሚደሰቱ የደስታቸውን ጥግ እንዴት እንደሚቦርቁ ማለት ነው። ግን ለዚህ ጋር አሁን የተፈቱትን እንጠብቃቸዋለን አይደል? ይኸውላችሁ፣ ደስታቸው ነው። ልክ እንደ አዲስ የተወለዱ ጥጃ ነው የሚቦርቁት። እኛ ለዚህ ነው ከብቶችን አዝናኑ። አዝናናትን በጣም ይፈልጋሉ። አሁን ይሉ ከቤት ውስጥ ታስረው ሲወጡ ውጪ ላይ ምን ያህል እንደሚደሰት እችያው ውጪ በማየቷ በጣም ተደንቃለች። ገና ምናልባት ልትቦርቅ ትችላለች እና ይኸውላችሁ በጣም ይደሰታሉ ሶ ስለዚህ ባደሩበት አስራችሁ አታውሉ። ትንሽ መዝናናት አለባቸው፣ መፍታታት አለባቸው። ከ9 ሰዓት አለባ በኋላ ከ9 ሰዓት እስከ 10 ሰዓት ነው የምታልቡት። ያኔ አለባ እንደጨረሳችሁ ቦታ ካላችሁ ትንሽ መነው ስጡና፣ መነውን ከበሉ በኋላ ይውጡ፣ ይዝናኑ፣ ትንሽ ፈታ ይበሉ። ሲዝናኑ ነው ምርት የምታገኙት። ስለዚህ ማዝናናት ግድ ነው። ተመልከቱ እና የሚቦርቁት የሚጫወቱት ጥጆች ብቻ አይደሉም። ማዝናናትን ይወዳሉ። ኛዋ ደዚ ያለች ብዙ የመጫወት መንፈሰስ የለችም እችኛሁን አክቲቪቲ አት አያችው እና በዚህ ሰውነታቸው በጣም ይቦርቃሉ፣ ይጫወታሉ። ምናልባት ጠባብ ቦታ ላይ የምትሰሩ ሰዎች እንዲህ ፈታችሁ ባስለቁ ትንሽ ማዝናናት ማዝናናት ስላቸው፣ ከታሰሩበት ወደ ውጭ ወጥተው ውጭ እንኳን ታስሮ መቆም አለባቸው። ለምን የምትፈልጉትን ምርት ለማግኘት የላሞቻቸውን ምቾት መጠበቅ አለባችሁ። ከዚህ በቀጥታ ወደ በሬ ማድለብ ልውሰዳችሁ። እነዚህ እያስቸገሩ ነው። በቀጥታ ወደ በሬ ማድለብ ልሂድላችሁ። በሬዎች ወደ ፀሐይ እናወጣችኋለን። ከዋላ ላሞቻችሁ ላሞች ይ ከዋላ ያሉ ከላሞች ክላስ ስንወጣ ካሜራ ሳዞሮ እዚጋ በሬዎች አሉ፣ በጣም የደለቡ የደረሱ በሬዎች አሉ። ገና ለደርሱ ለገና በዓል እየጠበቁ ናቸው ያሉ አሉ። ለምሳሌ ደረጃ ላሳያችሁ፣ የበሬዎችን ደረጃ ላሳያችሁ። ወይ እነዚህ በሬዎች እነዚህ በሬዎች ወደ ደቃቅ በሬ የሚመደቡ ናቸው። በጣም ትናንሽ በሬዎች ናቸው። ጥግሩ ምንም አይልም። እነዚህ ግን በጣም ትናንሾች ናቸው። እነዚህ ሰውነታቸው ትንሽ እየተቀየረ ነው። ጭኛት እ ጭኛው እንደ ላም ነው የምትመስለው፣ ግን ቆንጆ ቆንጆ የደለቡ ደግሞ አሉ። ለምሳሌ እነዚህ ገና እየደለቡ ያሉ ናቸው። ኦልሞስት ሰውነታቸው ጥሩ ነው። በጣም ደግሞ ሰውነታቸው እየጨመረ ያለ ግዙፎች አሉ። ላሳያችሁ። ተኩ እንዴት አደ አለሁ በጣም የደረሱ ናቸው። ለገና በዓል ሻኛውን መመልከት ይቻላል። እና አሁን ልክ ከተኙ ካደሩበት ወደ ውጭ ወጥቶ ነው ያሉት ስለሆነ ስለዚህ በዚህ ሰዓት እነሱ መረበሽ አይቻልም እና መልካም ቀን ላችኋለሁ ለዛሬ ይበቃችኋል ደህና ሁኑ